አጋንንትን ማስወጣት ብቻውን ሌላ ዘርፍ ሆኖ ስናይ የቤተ ክርስቲያን ስርዓት እንዳልሆነ ልነግራችሁ ፈልጌ ነው። ዛሬ ቅር ሊላችሁ ይችላል። ይህችን ብቻ ነው፣ ግን በዛሬው ዕለት አላስቀይማችሁም። አጋንንት የሚያወጡ አቃጠሉት፣ አነደዱት የምንላቸው ሰዎች የብቃት ምልክት እንዳልሆነ ታውቃላችሁ። እግዚአብሔር በዚህ የሚደሰትበት እንዳልሆነ ታውቃላችሁ። አጋንንት ወጡልን ብለው ደስ የሚላቸው ሰዎች ካሉ የመንፈሳዊ የቅድስና ምልክት እንዳልሆነ አያችሁ። በዚህ ደስ አይበላችሁ ባላችሁ። ታምራትን ማድረግ አጋንንትን ማውጣት ከገሃነም ቅጣት አያድንም። ማለ ያድንማ የማቴዎስ ራፍ 7 ቁጥር 21 ላይ አጋንንትን በስም አውጥተን በስምትን ቢተናግረላል እኮ ክርስቶስ ሆይ ይሉታል። ሲመጣ ክርስቶስ ይህና ለም ለማሳለ እውነት እውነት እላችኋለሁ አላውቃችሁ ሚላቸኋል። አጋንንትን እያወጡ በስሙ በስሙ አጋንንትን እያወጡ ለካ ጌታ የማያውቃቸው ባለጌቶች አሉ። ሉቃስ 10፡17 ላይ ሰባ ተማሪዎች ሂዱና ስኪልምምድ አድርጋችሁ ተብለው ወንጌል እንዲያስተምሩ ክርስቶስ ላካቸው። ገና መንፈስ ቅዱስ በእነሱ ላይ አላደረም። በእሳትና በነፋስ አምሳል የመጣው መንፈስ ቅዱስ በእነሱ አላደረም። መጡ። ምን አሉት መሰላችሁ? ጌታ ሆይ ደስ ይበልህ አሉት። ምን አገኛችሁ? ምን ተደረገላችሁ? አላቸው። አጋንንት ገረሩ ለነበስ ምከ- አጋንንት እኮ መስም ተገዙልን፣ ስናንጫጨው ነበር ይሄ ጋኔ አሉት። በዚህ ደስ አይበላችሁ አላቸው። እስኪ ስሙኝ። በዚህ ምን አይበላችሁ እያንዳንዳችሁ፣ አይ ዛሬ ቅር ሊላችሁ ይችላል። ይችን ብቻ ነው ግን በዛሬው ዕለት አላስቀይማችሁም። አጋንንት የሚያወጡ አቃጠሉት፣ አነደዱት የምንላቸው ሰዎች የብቃት ምልክት እንዳልሆነ ታውቃላችሁ። እግዚአብሔር በዚህ የሚደሰትበት እንዳልሆነ ታውቃላችሁ። አጋንንት ወጡልን ብለው ደስ የሚላቸው ሰዎች ካሉም የመንፈሳዊ የቅድስና ምልክት እንዳልሆነ አያችሁ፣ በዚህ ደስ አይበላችሁ አላቸው። እኛ ብንሆን አጋንንትን ከማውጣት በላይ ምን ሌላ ትልቅ ነገር አላል ጎርጎሪዎስ ደግሞ ይመጣልና እንዲህ ይላቸዋል። እስመ ገቢረ ገቢረ ታምራት ወመንከራት ይክላ ደህኖም ኩነ ነገሃንም። ታምራትን ማድረግ አጋንንትን ማውጣት ከገሃነም ቅጣታ አያድንም ማለ ቢያድንማ ሉቃ የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ አጋንንትን በስም አውጥተን በስምት ልብት ተናግረናል እኮ ክርስቶስ ይሉታል። ሲመጣ ክርስቶስ ይሄን አለም ለማሳለፍ እውነት እውነት እላችኋለሁ አላውቃችሁም ይላቸዋል። አጋንንትን እያወጡ በስሙ በስሙ አጋንንትን እያወጡ ለካ ጌታ የማያውቃቸው ባለጌቶች አሉ። በእኛ ቤትም እዛ ቤት ምን ለማለት ፈልገህ ነው ያላችሁ እንደሆነ ይገባችኋል። በጥቂቱ አጋንንትን ማስወጣት ብቻውን ሌላ ዘርፍ ሆኖ ስናይ የቤተ ክርስቲያን ስርዓት እንዳልሆነ ልነግራችሁ ፈልጌ፣ የለም እንደዛ የሚባል ነገር። አሁን አሁን ደግሞ ቤተ ክርስቲያን ትንሽ ይሄ ነገር ጥሩ አይደለም ብላ ደብዳቤ ስትጽፍ ቤት ለቤት ማጥመቅ ተጀመረና፣ እንዴ የእነሱ ነው ቤተ ክርስቲያን? የታለ አቡነ ገሌ ምን ሰይጣን ያወጡና ነው እንትናን የሚቃወሙ? ይሄ መምህር ደግሞ ምን አባቱ ለራሱ እንኳን ሰይጣን ያደረበት ምን ሆኖ ነው አባታችን የሚናገር የሚሉ ሰዎች አሉ። ከዚያስ ተገንጥለው በሰዎች በግለሰቦች ቤት መጠመቅ ይጀምራሉ። ክርስቲያኖች፣ አደጋው እዚህ ጋር ይጀምራል። ከዛስ በእነ አባ እንትና ትምህርት በእነ አቡነ ገሌ ቁርባን አንቆርብም፣ በእነ እንትና መስቀል አንባረክም ይመጣል። አያችሁ፣ ጦርነቱ ሰይጣን ይፈልገው የነበረው ይሄን ነበረ። ለማንኛውም ግን እንቅጩ ይሄ ነው። ሰይጣን ስለወጣላችሁ በዚህ ደስ አይበላችሁ፣ ስማችሁ በሕይወት መጽሐፍ ስለተጻፈ ነው። አያችሁ፣ የሐዋርያ ሥራ ምራፍ ሁለት ላይ የወረደው በመንፈስ በእሳትና በነፋስ አምሳሌ የመጣው መንፈስ ቅዱስ ወደ እነሱ ከመምጣቱ በፊት እንዲህ በተራ ነገር የሚደሰቱ ነበሩ ሐዋርያቱ ይሄ ብቻ አይደለም ቅድም የነገርኳችሁ ጴጥሮስ መሟሸት ነበረበት ሳይሟሽ እንዱዝ ብሎ ክርስትናውን በወንድነት ሊያጠነክር ፈልጎ ክርስቶስ ሆይ ሁሉ ቢክዱ እኔ አልክድህም እኔ አልለይህ ማለ ሁሉ ቢለዩ እኔ አልለይህ ያለ መንፈስ ቅዱስ ዝም ብሎ እንደኔ በደረቅ ቃል አልነበር የሚናገረው ታው ሲባል አረ እንደው በፍ ዶሮ ሳይጮህ ዶሮ አንድ ጊዜ ሳይጮህ ጴጥሮስ ስንት ጊዜ ካደ? እስኪ ታስታውስታለች። ሶስት ጊዜ ካደ። ምን ነበር ችግሩ ጴጥሮስ የእውቀት አይደለም። ምንድን ነው የጴጥሮስ ችግር? በመንፈስ ቅዱስ አለመሟሸት ነው። ጴጥሮስን እኮ እኔ ክርስቶስ ማን እንደሆነ አላውቅም እንዲል ያደረገችው የወታደር ልጅ ናት። አባቷ ታክቶ ጥበቃ ሄደላት ሴት። እሷ ምንድነው እንድትጠብቅ ያደረጋት ሴት? የወታደር ልጅ በቃል ብቻ ነው ምንም ድንጋይ አልወረወረችበት አኖረጎረችበት ጋሻ ምንድነው ጦር አልመዘዘችበት። አንተ ደግሞ ከዛ ከናዝሬቱ ከኢየሱስ ክርስቶስ ጋር ነበር ስትለው ኧረ እኔ አላውቀውም። አያችሁ ክርስቲያኖች፣ ጴጥሮስን እንዲህ ክድ ያደረገው የእውቀት ችግር አይደለም። እውቀት ብቻውን ከክደት አያድንም ማለት ነው። አያችሁት ዝም ብሎ አዋቂነት የእኛ ማንበብ የእኛ አዋቂ መሆን ከክደት ሰውን አይጠብቀውም። ጴጥሮስ የቸገረው የተማረውን በህይወት እንዳይኖረው ያደረገው ሌላ ነገር አለ። መንፈስ ቅዱስ በሱ አላደረም። ገና ይሄ እሳት ገና አላሟሸው። ያልተሟሸ ድስት፣ እሺ፣ ምጣድ ያልተሟሸ ምጣድ እንጀራ ቢጋግሩበት እንዴት ነው? ጥሩ ነው ወይስ አይደለም? ይጋግራል አይጋግርም? መጀመሪያ ምን አላችሁ? ምን ይሆናል? እንጀራው ምን አይደል ከምጣዱ አይወጣም? የሚገርም እኮ ነው መቼም። ስለዚህ መጀመሪያ እሱ አብስሎ እንዲጋገር እንጀራ እሱ ራሱ መብሰል አለበት መጀመሪያ አይደል። ስለዚህ ጴጥሮስ ማለት ያልተሟሸ ምጣድ ነበር። የህይወትን እንጀራ መጋገር አይችልም። እሳቱን አይችለውም። መከራውን አይችለውም። መገፋቱን አይችለውም። ስቃዩን አይችለው። ስለዚህ አንዲት ምንም በእጇ መሳሪያ ያልያዘች ሴት እኔ ክርስቶስን አላውቀውም እንዲል አደረገችው። እንደዚህ ሆኖ ደግሞ ወንጌል አይሰበክም። ልክ እንደኛ ዘመን ነው የሚሆነው። እንደዚህ በፍርሃት ወንጌል አይሰበክም፣ በጣም እውነት አይሰበክም። ያው እኛ እንደምታውቁን ነው። ያው አመቻምቸን ያም እንዳያኮርፍ ይሄም እንዳያኮርፍ የጋራ ነገር ነው የምንናገረው። እዚያም ያለ ቤት እንዳይቀየመን፣ እዚህም ያለ ቤት እንዳይሰጋብን፣ አያችሁት? መልአክንም ማለቴ መልአከ ብርሃንንም መልአከ ጽልመትንም ሳንነካ ማለት ነው ጾታ የሌለው ትምህርት ነው የምናስተምረው የፈለገው መጥፎ ነገር ይምጣ እኖር ብዬ ነው የሚባለው። እዚህ ማን ዋጋ ከፍሎ እውነትን መናገር ይደፍራል ለዚህ ሳይሆን ይቀራል አንዳንዶቹ በሞት ያልተወሰዱት ለዮሐንስ ወልደ ነጎድጓድ ከደፋር ነቢያት ደግሞ ኤልያስ ኤልያስ በህይወት አንተ ታውቃላችሁ ሐሳዊ መሲህ ሐሰተኛው ክርስቶስ ሲመጣ ማንም ሰው ቤቴ ሲል ልጆቼ ሲል አገልጋዩ በሙሉ ፈሪ ሲሆን ተብታባ ሲሆን የይስ ኤልያስ ግን ይመጣና፣ ታውቁታላችሁ። አይደለ አክአብ ኤልዛቤልን እንዴት እንደተናገረ እንዴት እንደመሰከረ እንዴት ሲታገል እንደነበረ ለእውነት መናገርና ለእውነት መኖርን ያውቅበታል። ስለዚህ ለክፉ ዘመን ብሎ እራሱ እግዚአብሔር አስቀመጠው በሕይወት አሁን ያለን ሰዎች አሁን ቢመጣ ሳይመስ እርግጠኛ እንኳን ሳይመስ ይቅርና አንድ እንትን እንኳን የሚያስፈራን። ስለዚህ እውነትን መናገር አንችልም። ቅዱስ ጴጥሮስ ያ ከሰማይ የወረደው እሳትና ነፋስ ሳያሟሸው የሰፈር ብላቴና የምትሰብረው ያልተሟሸ ምጣድ ነበረ። አሁን ግን ተሟሽቶ ነው ወንጌልን መስበክ ያለበት። ስለዚህ ከሰማይ እሳት መጣ፣ በሁሉም ላይ ያደረባቸው ነው፣ የሞላባቸው ነው የሚለው አሁን ቅዱስ ጴጥሮስ እና ሌሎችም ደቀ መዛሙርት ከሰማይ የወረደው እሳት ሲያድርባቸው በእነሱ ሲያድር ሁሉም እሳቱ ያጠናቸዋል፣ ያጠነክራቸዋል። ወጥተው መናገር ሲችሉ አንደበታቸው ብቻ አይደለም ሕይወታቸው ጠንካራ እሳት የማይፈሩ ሰማያዊ እሳት ስላሟሻቸው ነው። ምድራዊውን እሳት እንዳይፈሩ የሰማይ እሳት አሟሻቸው ማለት ነው ባጭሩ